በደቡብ ኢትዮጵያ ለሰዎች ሞት ምክንያት የሆነው ማርበርግ የተባለ ቫይረስ መሆኑ ታወቀ። እስከዚህ ሰሞኑ ድረስ ምንነቱን ለማወቅ ብርቱ ምርምር ሲደረግ ከቆየ በኋላ በደቡብ ኢትዮጵያ በጅንካ ከተማ ተከስቶ ለስድስት ሰዎች ሞት ምክንያት የሆነው በሽታ ማርበርግ የተባለው መሆኑን የጤና ጥበቃ ሚኒስቴር አስታወቀ። ከኢትዮጵያ በስተደቡብ በሚገኙት ሀገራት ውስጥ ተከስቶ የነበረው ይህ በሽታ ከሳምንት በፊት ደግሞ በደቡብ ኢትዮጵያ አካባቢዎች ተከስቶ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎችን ነበር የገደለው። የጤና ሚኒስቴር ዛሬ ባወጣው መግለጫ ይህ ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ጣዳፊ ሞት አብቅቶ ነበር ይባላል። ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው ማለት ይቻላል። የዓለም የጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካኝ ግማሹን ይገድላል። ቀደም ሲል በተከሰቱት የበሽታ ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑ ታካሚዎችን ገድለዋል። ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ አቆጣጠር በ1967 በጀርመን ማርበርግና ፍራንክፈርት እንደዚሁም ደግሞ በሰርቢያ ቤልግሬድ በተከሰቱ ወረርሽኞች ሲሆን 31 ሰዎችን በቫይረሱ ከተያዙ በኋላ ሰባቱ በበሽታው ምክንያት ለህልፈት ተዳርገዋል። ወረርሽኝ የተከሰተው ከኡጋንዳ ወደ አውሮፓ በተሰደዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ነበር ነው የተባለው። ከዚህ ወዲህ ግን ቫይረሱ ከሌሎች እንስሳት ጋርም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎች እና የማዕድን ማውጫ ስፍራዎች ላይ ለረጅም ጊዜ በሚቆዩ ሰዎች ነው ተብሏል። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ውስጥ ተከስቷል፦ ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌ እና ሩዋንዳ። በአውሮፓውያን 2005 በአንጎላ ወረርሽኝ ተከስቶ ከ300 በላይ ሰዎችን ገድሏል። በተቀረው ዓለም ግን ባለፉት አርባ ዓመታት ውስጥ በማርበርግ ቫይረስ የሞቱ ሁለት ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ተብሏል። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳ እና ታንዛኒያ በ2017 እና በ2023 የማርበርግ ወረርሽኝ እንደተከሰተባቸው ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ሲሆኑ፣ በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎች ሰዎች ተይዘው ህይወታቸው ማለፉን መንግስት አስታውቆ ነበር። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችና የህክምና ቁሳቁሶችን ያሰማራ ሲሆን ይህን ጥረት ለማገዝም የዓለም የጤና ድርጅት ባለሙያዎች የመመርመሪያ መሳሪያዎችንና የመከላከያ መሳሪያዎችን እንደሚያቀርቡ አስታውቆ ነበር። እረ ለመሆኑ የማርበርግ ቫይረስ እንዴት ይተላለፋል? የአፍሪካ አረንጓዴ ዝንጀሮችና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብፅ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከልና ከሰዎች በሚወጡ ፈሳሾች እና በተበከለ የልብስ ንክኪ የሚተላለፋል ተብሏል። ሰዎች ካገገሙ በኋላም ደማቸው ወይም ደግሞ የዘር ፈሳሳቸው ውስጥ ለብዙ ወራት ያክል ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ ይችላል። ምንም እንኳን ሙከራዎች እየተደረጉ ቢሆኑም ለቫይረሱ የተለየ ሕክምና ወይም ደግሞ ክትባት የለውም። ለሕክምና የሚያገለግሉ የተለዩ የደም ውጤቶች፣ መድኃኒት እንደዚሁም ደግሞ የበሽታ መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት ግን አመልክቷል። ይሄ ነገር ደግሞ ለብዙዎች ተስፋ ሰጥቷል። ዶክተሮች ሆስፒታል ለሚገኙ ህሙማት ብዙ ፈሳሾችን በመስጠትና የፈሰሰውን ደም በመተካት ህመሙን ማስታገስ ይችል ይሆናል ተብሏል። ጋሺ የተሰኘ ዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉት ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከሰማዎች ጋር ያላቸውን ንክኪ ማስወገድ እንዳለባቸው የዓለም የጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የህመሙ ምልክቶች ከታዩባቸው በኋላ ለአንድ አመት ያህል ወይንም ደግሞ የዘር ፍሬያቸው ሁለት ጊዜ ቫይረሱ እንደሌለበት እስኪረጋግጥ ድረስ በግንኙነት ወቅት ኮንዶ መጠቀም ይኖርባቸዋል። በቫይረሱ የሞቱ ሰዎችንም የሚቀብሩ ሰዎች አስከሬኑን ከመንካት መቆጠብ እንዳለባቸውን የተነገረው ከዚህ በተለየ ግን ስለ በሽታው በዝርዝር ሁኔታ መቼ ይጠፋል እንዴትስ መቆጣጠር ይቻላል የሚል ዝርዝር መረጃ ለመኖሩ ነገሩን ውስብስብ ያደርገዋል። እንግዲህ ሀገራችንን እና ዓላማችንን ፈጣሪ ይጠበቀልን። ተጨማሪ አዳዲስ መረጃዎችን ስናገኝ ለእናንተ የምናደርሳቸው ይሆናል። ዜናውን ያደረሳቸው ኤግሎ ኒውስ ነው። የመረጃ ምንጭ ደግሞ ቢቢሲ። ኤግሎ ኒውስን ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን የሆኑ ላይክ፣ ሼር፣ ኮሜንት በማድረግ ደግሞ ለበርካታዎች መረጃው እንዲደርስ ያደርጉ። በሌላ መረጃ እስኪመከናኝ ድረስ ቸር ቆዩልን።